ስለ አይማራቲ ቤተሰቦች አዳዲስ መረጃዎች ደርሰውናል። በመላ ሀገሪቱ የተካሄደውን የጤና ባለሙያዎች የስራ ማቆም አድማ ተከትሎ በጠቅላይ ሚኒስተሩ ከተወሰኑ የጤና ባለሙያዎች ጋር በድብቅ ሊነጋገሩ መሆኑ ተሰምቷል። ይህ ውይይት የአለማ ውነተኛ መንስዎች ከትይንቱ በስተጀርባ ያሉትን ኃይሎች ይፋ ያደርጋለን ተብሎ የተጠበቀ ሲሆን የሕክምና ባለሙያዎች ንቅናቄው ግን ለውይይት ቅድመ ሁኔታ አስቀምጦ የጠቅላይ ሚኒስተሩ እንቅስቃሴ ተቃውሞ ድምፁን አሰምቷል። በሌላ በኩል የአዲስ አበባ ፖሊስ ጠቅላይ መምሪያ በአካባቢዋ ድንገተኛ አጠቃላይ ፍትሻና ብርበራ በሚደረግባቸው ሰፈሮች ተለይቶ መቀመጣቸውን አስታወቀ። ይህ ሰፊ ብርበራና ሻ ዘመቻ በከተማ የተደበቁ በርካታ ሚስጥሮችን ሊያጋልጥ ይችላል ተብሎ ተሰጥቷል። ፖሊስ ከዚሁ ጋር በተያያዘ ለህብረተሰቡ አስቸኳይ ጥሪ አቅርቧል። ነገር ግን ይህ ጥሪ ከበስተጀርባ የያዘው እውነተኛ ዓላማ ምንድን ነው የሚል ጥያቄም አስነስቷል። በዝርዝር የምንመለከተው ጉዳይ ነው። መጨረሻም ኤለን መስክ ትራምፕን ሞቀሱ ተሰምቷል። የቢሊዮነሩ ነጋዴ ኤለን መስክ የቀድሞው ፕሬዚዳንት ዶናልድ ትራምፕን የግብርና የወጪ ቅነሳ ህግን አሳፋሪና አጸያፊ ሲሉ በይፋ ኮንነዋል። ይህም በሪፐብሊካኑ ፓርቲ ውስጥ የወጣነ መግባባትን ፈጥሯል። የመስክ ያልተጠበቀ ዘለፋ የአሜሪካን ፖለቲካ እንደሚያናውጥም እየተገለጸ ነው። የማራኪ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ ካላደረጋችሁ ቻናላችንን ሰብስክራይብ ታድርጉ ደስ ይልናል። አስተያየትም ጻፉልን። ወደ መረጃዎቹ አለፈ። የአዲስ አበባ ፖሊስ በመዲና አጠቃላይ ፍተሻና ብርበራ ሊያደርግ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ በከተማ ሰላምና ጸጥታ ላይ ስጋት የሚፈጥሩ ወንጀለኞችን ለመከላከልና ወንጀለኞችን በቁጥጥር ስር ለመዋል የሚያስችል አጠቃላይ ፍተሻና ብርበራ እንደሚያካሄድ አስታውቋል። ፖሊስ ህብረተሰቡን ህግን ተከትሎ ለሚደረግ የጸጥታ ኃይሎች ፍተሻና ብርበራ ተባባሪ እንዲሆንም አስቸኳይ ጥሪ አቅርቧል። ፖሊስ በመግለጫው የከተማዋን ሰላምና ጸጥታ ስጋ ላይ የሚጥሉ ወንጀለኞችን ለመቆጣጠርና ጠቁ ቁጥጥር ለማድረግ ከከተማዋ የተለያዩ አካባቢዎች ህግን የተከተለ ፍተሻና ብርበራ ለማድረግ መዘጋጀቱንም ይፋ አድርጓል። በተለይ በፖሊስ በተለዩ ልዩ ልዩ አካባቢዎች ላይ ብርበራና ፍተሻ እንደሚደረግም የገለጸው የአዲስ አበባ ፖሊስ ነዋሪዎቹ ከወዲሁ ዝግጁ እንዲሆኑ አሳስቧል። ፖሊስ ለዚህ ዘመቻ ዋነኛ ትኩረት የሰጣቸው ወንጀለኞችን፣ የጦር መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር፣ ህገወጥ የገንዘብ ዝውውር እንዲሁም ሌሎችም የወንጀል ስጋቶች በእነዚህ ወንጀሎች በሚፈጸሙባቸው ወይም የሚፈጸምባቸው ተብለው በሚጠረጠሩ ሁሉም የመዲና አካባቢዎች ላይ የህግ አግባብን ተከትሎ ፍተሻና ብርበራ የሚደረግ መሆኑን ህብረተሰቡ ተገንዝቦ አስፈላጊውን ትብብር እንዲያደርግ አሳስቷል። የአዲስ አበባ ፖሊስ ባወጣው መግለጫ መላው የጸጥታ አካላትና ነዋሪው ነዋሪ በመተባበር ባከናወናቸው ተግባራት የከተማዋ ሰላምና ጸጥታ በመረጋገጡ ህብረተሰቡ የለትለት ተግባሩን የለት ስጋት እንዲያከናውን ማድረግ መቻሉንም ገልጿል። ነዋሪው የከተማ የጸጥታ ጉዳይ ይመለከተኛል በሚል መንፈስ አካባቢውን በተራ በመጠበቅና ህገ ወጦችን እጅግ ከመጅዞ ህግ ፊት ለማቅረብ ልምዱ እያደገ በመምጣቱ የጸጥታ አካላትን ባከናወናቸው ልዩ ልዩ ተግባራት በአዲስ አበባ የወንጀል ቁጥር እየቀነሰ መሆኑንም ጠቅሷል። ፖሊስ ይህንን ድጋፍና ተባባሪ አጠናክሮ መቀጠል እንደሚገባ ህብረተሰቡን አሳስቧል። በደረሱት ጥቆማዎችና ና በፖሊስ ጥናት በተለዩ የተለያዩ ወንጀለኞች ላይ የተጠናከረ ቁጥጥርና ፍተሻ የሚደረግ መሆኑን በመግለጽ ነዋሪው ወንጀል እንዳይፈጽም ተገቢውን ጥንቃቄ እንዲያደርግ ገልጿል። ህብረተሰቡ የተለመደውን ጥቆማ በመስጠት ተግባሩ እንዲያጠናክርና ለማንኛውም የፖሊሳዊ መረጃ በነፃ የስልክ መስመር 991 ዘጠና አንድ እንዲሁም በስምንት ሰማንያ ሁለት ላይ በመደወል መረጃና ጥቆማ ለመስጠት ትብብሩን አጠናክሮ እንዲቀጥል ለሚደረገው ፍተሻና ብርበራም እንዲዘጋጅ የአዲስ አበባ ፖሊስ

ጠቅላይ ሚኒስተሩ ከአንዳንድ የጤና ባለሙያዎች ጋር ሊወያዩ መሆኑ ተሰማ። በመላ ሀገሪቱ የተካሄደውን የጤና ባለሙያዎች የስራ ማቆም አድማ ተከትሎ የሕክምና ባለሙያዎችን ጥያቄዎች ለመፍታት ከሚመለከታቸው አካላት ጋር ውይይቶች እየተደረጉ ነው። ጠቅላይ ሚኒስተሩ ከተወሰኑ የጤና ባለሙያዎች ጋር ሊነጋገሩ ነው የሚል መረጃም እየተሰራጨ ሲሆን የሕክምና ባለሙያዎች ንቅናቄ በበኩሉ ይህ ውይይት ከእውነተኛ ተወካዮች ውጭ የሚደረግ ከሆነ ተቀባይነት እንደሌለው ግልጽ አቋሙ አስቀምጧል። ይህ ሁኔታ የሕክምና ባለሙያዎች ያነሳቸው ጥያቄዎች፣ በእነሱ ላይ የተወሰዱ እርምጃዎች እንዲሁም የዘርፉ ውስብስብ ተግዳሮቶችን በግልጽ ያሳያል። ባለፉት ወራት የሕክምና ባለሙያዎች ከተለያዩ ከተሞች የስራ ማቆም አድማ ሲያደርጉ ቆይተዋል። የዚህ አድማ ዋነኛ ምክንያት የደሞዝ ማነስ፣ አስቸጋሪ ስና ሁኔታዎችና የደህንነት ስጋቶች ናቸው። የህክምና ባለሙያዎቹ በተለይ ሚሊዮኖችን እያገለገሉ የከፋ ኑሮ እንደሚገፉ በመግለጽ እነዚህን መሰረታዊ ችግሮች እንዲፈቱላቸው በተደጋጋሚ ጥያቄም አቅርበዋል። የህክምና ባለሙያዎቹ ያቀረባቸው ጥያቄዎች በልት የመስራት ጥያቄዎች እንደሆኑ ገልጸው የማህበረትና የንቅናቄ አካላት የደሞዝ ጥያቄ ያነሱ ሀኪሞችን ጨምሮ በበርካቶች ላይ እርምጃ መውሰዳቸውን ሲከሱ ቆይተዋል። ይህ አካሄድ የሀሳብን ነጻነትና ሰላማዊ የመብት ጥያቄዎችን ከመፍራት የመጣ መሆኑ የሚገልጹ የህክምና ባለሙያዎቹ የከፋ ህይወትን እየገፉ ህሙማንን በማገልገል ላይ የሚገኙ ባልደረቦቻቸው ድምፅ የሆኑ ሰዎችን ጭምር በየቦታው እየታሰሩ እንደሆነ ይናገራሉ። በአንጻሩ በተለያዩ አካባቢዎች ከሀኪሞች የደሞዝ ጥያቄ ያልተናነሰ አበል እየተከፈለ ተቸገረን ያሉት የጤና ባለሙያዎቹ እየተሰበሰቡ መሆኑንም ተጠቅሟል። የስራ ማቆም አድማው ከተጀመረበት ወቅት በርካታ የህክምና ባለሙያዎች እንደ እስርና እንግልት ያሉ እርምጃዎች እየተወሰደባቸው ሪፖርቶች ወጥተዋሉ። በእነዚህ መካከል ዶክተር መሀሌት ጉሽ አንዷ ናቸው። ዶክተር መሀሌት በግንቦታ ስራን ከመኖሪያው ቤታቸው በጸጥታ ኃይሎች ተወስዶ የነበረ ሲሆን ነው የሰው ህይወትን በሚያድኑ ግለሰቦች ላይ ሁከትና ብጥብጥ በማነሳሳት እና ከጸረ ሰላም ኃይሎች ጋር በመተባበር የሚል ክስ እንደቀረበባቸውም ታውቋል። በተለይም በዶክተር ሳሙኤል ኃይሉ ተወልደ መድህን መዝገብ ስር ከጸረ ሰላም ኃይሎች ጋር በመተባበር የከተማ መረጋጋትና በማናጋትና ህዝብ መንግስት የጣለባቸውን ኃላፊነት ወደ ጎን በመተው ሕሙማንን አናክምም በማለት የመሳሰሉ ክሶች ቀርበባቸዋል። ዶክተር መሀሌት ጉሽ በቁጥጥር ስር ያሉት የኢትዮጵያ ጤና አጠባበቅ ስራ ላይ የሚያጋጥሙ ችግሮችንና የጤና ባለሙያዎችን የስራ ማቆም አድማ ምክንያቶች ለቢቢሲ ፎከስ ኦን አፍሪካ አስተያየታቸው መሰጣቸውን ተከትሎ ነው። ትናንትና ዶክተር ከመሀል ጉሽን ጨምሮ እውቀት በማነሳሳት የተጠረጠሩ ስምንት የጤና ባለሙያዎች ፍርድ ቤት ቀርበው ሌላ ስምንት ቀን የምርመራ ጊዜ ተጠይቆላቸዋል። በተለያዩ አካባቢዎች ታስሮ የተፈቱትን ጨምሮ ከ200 የሚልቁ ሐኪሞች መታሰራቸውንም ንቅናቄው ይገልጻል። የቀጠለውን የህክምና ባለሙያዎችን አድማ ለመፍታት ላለፉት ቀናት ከተወሰዱ የስርና የቅጣት እርምጃዎች ጋር በተያያዘ አንዳንድ የዘርፉ ሰዎች ጠቅላይ ሚኒስትሩ ሊያነጋግሩን የሚል መረጃ ያሰራጩ ነው። ይህን ተከትሎ የጤና ሚኒስቴር ትናንት በቅዱስ ጳውሎስ ሆስፒታል የቺፍ ፕሬዚደንቶችን ስብሰባ ጠርቶ ጥያቄዎቻቸው ወደፊት እንደሚመለሱ ማብራሪያ እንደሰጠም ታውቋል። ይሁን እንጂ የጤና ሚኒስ ሚኒስትር በቀደሙት መግለጫዎቹ የስራ ማቆም አድማው ህገ ወጥና ከሙያ ስነ ምግባር የራቀ እንደሆነ በመግለጽ አስቸኳይ የስራ ገበታን እንዲመለሱ ማሳስቦ ነበረ። ሚኒስተሩ የህክምና አገልግሎቶች ያለምንም መስተጓጎል እንዲቀጥሉ አጥብቅ ያሳሰበ ሲሆን ማንኛውም የስራ ማቆም አድማ በአስቸኳይ ጊዜ አገልግሎቶች ላይ ህገባ ያለሆንና የህዝብን ጤና አደጋ ላይ የሚጥር መሆኑንም ገልጿል። በተጨማሪም ችግሮችን ለመፍታት ውይይት ለማድረግ ፈቃደኛ ቢሆንም አገልግሎት ሳያቋርጡ ጥያቄዎችን ማቅረብ እንደሚገባው አጽንኦት ሰጥቷል። ሆኖም ለሌሎች የጤና ባለሙያዎች ሲሉ በስር ላይ የሚገኙ ሀኪሞች ጉዳይ በዚህ ስብሰባ ላይ አልተነሳም። የህክምና ባለሙያዎቹ ንቅና በበኩሉ የጤና ባለሙያዎቹን እና ጥያቄዎቻቸውን የማይወክሉ ግለሰቦችን የሚያደርጉትን ማንኛውም ንግግር ተቀባይነት እንደሌለው አቋሙን ግልጽ አድርጓል። በቀጣይ ቀናትም ማንኛውም ከጤና ባለሙያ ጋር ተሰባሰብኩ ብሎ የሚሰራ የሚዲያ ፕሮፓጋንዳ በሙሉ እውነተኛነታቸውን የተቸገረውን የራበውን ጥያቄ የጠየቅ ያለውን የጤና ባለሙያ እንደማይወክል ሀሳባችን ሊታወቅልን እንፈልጋለን ሲሉ የንቅናቄዎቹ አስተባባሪዎች አሳውቀዋል። የኦሮሞ ፌዴራላዊ ኮንግረስ ወይም ኦፌኮ አመራር አባል የሆኑት አቶ ጀዋር መሐመድ በበኩላቸው የጤና ባለሙያዎችን ጥያቄዎች ከፍ ባለ ደረጃ በማንሳት መንግስት የራስ ወዳድነት ፕሮጀክቶችን በመተው የሕክምና ባለሙያዎችን ጥያቄዎች እንዲያሟላ ጠይቀዋል። በዚህ ጉዳይ ለመሳተፍ የጤና ባለሙያዎች ንቅናቄ ከሙያ ክበቦች ባሻገር የሀገራዊ ፖለቲካ ትኩረት እያገኘ መሆኑን ያመለክታል። ይህ የሚያሳየው አድማውና የህክምና ባለሙያዎችን ችግር ለመፍታት ዘላቂ ፍታዊ ለማምጣት የሁሉንም ወገን ተወካዮች ያካተተ ግልጽና ቀና ውይይት እንደሚያስፈልግም ነው። የጤና ባለሙያዎቹ የሚጠበቁት ዋናው ነገር የደሞዝ ጥያቄዎች መመለስ፣ የስራ አካባቢያቸው መሻሻልና የደህንነት ስጋቶች መወገድ ሲሆን በእስር ላይ የሚገኙት ባልደረቦቻቸውም እንዲፈቱ ጠይቀዋል። ኤለን መስክ የትራምፕን የግብር ህግ አጸያፊና አሳፋሪ ሲሉ ኮነሉ። በሪፐብሊካኖች መካከልም መከፋፈል ታየ። የቢሊዮነሩ ነጋዴ ኤለን መስክ የቀድሞ የፕሬዚዳንት ዶናልድ ትራምፕን የግብርና የውጭ ቅነሳ ግን አሳፋሪና አጸያፊ ሲሉ በይፋ ኮንነዋል። ይህ አስተያየት በሪፐብሊካኑ ፓርቲ ውስጥ የውስጥ አለመግባባትንም ሲፈጥር፣ ትራምፕ ግን ህጉን ግዙፍና ቆንጆ ሲሉ የጸደቁትንም ተቃውሞዎች ወደ ጎን በመተው አቋማቸውን አጠናክረዋል። ማክሰኞ ዕለት በማህበራዊ ትስስር ገጹ ላይ ባሰፈረው ጽሁፍ ማል ይህንን ህግ ለማጽደቅ ድምፅ የሰጡ ሁሉ ያሳፈራሉ ሲሉም ተናግሯል። ህጉ የግዙፍ አስነጓሪ በአሳማ ስጋ የተሞላ የኮንግረስ ወጪ ሂሳብ አጸያፊ ማአት ነው። ድምፅ የሰጡ አሳፋሪዎች ናችሁ፣ ስህተት እንደሰራችሁ ታውቃላችሁ ሲል ማስክ ገልጿል። ይህ ባለ ብዙ ትሪሊዮን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ያካተተው ህግ በግንቦት ወር በተወካዮች ምክር ቤት የጸደቀ ሲሆን በአሁኑ ጊዜ በሴኔት ውስጥ እያከራከረ ነው። ማስክ ቀደም ሲል እቅዱን አሳዛኝ ብሎ ጠርቶት የነበረ ቢሆንም አሁን የሰጡ አስተያየት ግን የመንግስትን ኃላፊነት ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን ግልጽ አለመግባባትን የሚፈጥር ነው። መስክ እንዳለው ህጉ በአስደንጋጭ ሁኔታ አስተማማኝ ባልሆነ እዳ ውስጥ የአሜሪካ ዜጎችን ይጭናል። ቀደም ሲል የነበረው ግዙፍ የበጀት ጉለት ሁለት ነጥብ አምስት ትሪሊዮን ዶላር በከፍተኛ ሁነታ እንደሚያሳድገው ተናግሯል። ይህ በእንዲህ እንዳለ ትራምፕ ህጉን ግዙፍ ቆንጆ ህግ ሲሉ የሚጠሩት ሲሆን መንግስታቸው ያለበትን የበጀት ጉድለት በሚቀጥለው አመት ወደ 600 ቢሊዮን ዶላር ከፍ እንዲያደርግም ታውቋል። ደቡብ አፍሪካዊ ቢሊነር ማስክ ከዚህ ቀደም የትራምፕን አጀንዳ የሚቃወሙ ሪፐብሊካኖች ለመቅረፍ ቃል ገብቶ የነበረ ቢሆንም አሁን ግን በተቃራኒው እየቆመ የፖለቲካ ማስጠንቀቂያ አክሎም ተናግሯል። የሚቀጥለው ዳርዶ ላይ የአሜሪካ ህዝብ የከዱ ፖለቲከኞች በሙሉ እናባርራለን ሲል ማስክ ጽፏል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ለጋዜጠኞች እንደተናገሩት ፕሬዚዳንቱ ኤለን መስክ በዚህ ህግ ላይ ያለው አቋም ያውቃሉ ስለዚህ አዲስ ነገር የለም። ህጉ አንድ ትልቅ የሚያምር ህግ ነው ስትልም አክላለች። የማስክ አስተያየት በሪፐብሊካኖች መካከል ያለውን ሰፊ ውጥረት አጉልቶ አሳይተዋል። ሪፐብሊካን ተወካይ ሴናተር ራንድ ፖል ባለፉት ጥቂት ቀናት ውስጥ ህጉ የእዳ ጣሪያውን ከፍ ማድረጉን የሚያካትት ከሆነ አዋጁ እንደማይደግፉ ሲናገሩ ተጠምደዋል። ፖል ለሲቢኤስ ኒውስ እንደተናገሩት የሪፐብሊካኑ ፓርቲ ድምፅን የሚሰጥ ከሆነ እዳ ይሆናል ሲሉም አስጠንቅቀዋል። ትራምፕ የፖልን አቋም በተመለከተ በማህበራዊ ሚዲያ ላይ በቁጣ ምላሽ ሰጥተዋል። ስለ ህጉ ትንሽ ግንዛቤ ያለው ካሉ በኋላ የኬንታኪ ሰዎች ሊደግፉት አይገባም ሲሉም ወንጅለዋል። የእሱ ሀሳቦች በእውነቱ የእብድ ናቸው ሲሉም ጽፈዋል። የሪፐብሊካን ህግ አውጪዎችን የመስክ አስተያየትን ገሸሽ አድርገውታል። የሴኔቱ መሪ ጆን ቴኑ ለጋዜጠኞች እንደተናገሩት ፓርቲው ተመለካከቱ ልዩነት ቢኖረውም ሙሉ በሙሉ ወደፊት ለመቀጠል አጥቷል። የምክር ቤቱ አፈ ጉባኤ ማይክ ጆንሰንን ጓደኛዬ ኤለን በጣም ተሳስቷል ሲሉ ተናግረዋል። ጆንሰን ሰኞ ዕለት ከባለጸጋው ጋር ስለ ህጉ ጉዳይ ሀያ ደቂቃዎች የስልክ ውይይት ማድረጋቸውን ገልጸው የኤሌክትሪክ ተሽከርካሪዎችን የታክስ ክሬዲት ማቋረጥ በኩባንያው ቴስላ ላይ ተጽዕኖ ሊኖረው እንደሚችል የምንተነገራቸው ጠቅሰዋል። በስልክ ውይይቱ በኋላም ህጉን መተቸቱ እንዳስገረማቸው ጆንሰን ተናግረዋል። አክሲዮስ ኒውስ እንደዘገበው ማስክ ከአበሳጩ ጉዳዮች መካከል በፌዴሬሽን አቪዬሽን አስተዳደር የአየር ትራፊክ ቁጥጥር ላይ ያካትተው ውሳኔ ነበር። መስክ አቪዬሽኑ በእርሱ የስታርሊንክ ሳተላይት ሲስተም እንዲሰራ ፈልጎ ነበር። ቢሆንም ከቴክኖሎጂና ከቁጥጥር ከቆጥጠር ጥቅም ግጭት ጋር በተያያዙ ጉዳዮች ምክንያት ተከልክሏል። ትራምፕና ሪፐብሊካኖቹ ህጉ ከጎንጉሮ ዝ እንዲጠርቅና እንዲፈረም ለሐምሌ አራት ቀን ቀነ ገደብ አስቀምጠዋል። የመስክ የማህበራዊ ሚዲያ ላይ በለጠፏቸው ጽሑፎች ባለፈው ዓመት ዳር ወር ላይ በተካሄደው ምርጫ ከ250 ሚሊዮን ዶላር በላይ ስጦታ በመስጠት ከደገፏቸው ከትራምፕ ጋር አለመጓባት እንዳለውም ጠቁሟል። የማራኪ ፕሬስ ቤተሰቦች ለዛሬ የያዝናቸው መረጃዎች ነግረናቸው አበቃል። መረጃዎቹ ጠቃሚና ሚዛናዊ የሆነ ካገኟቸው ስላደረጋቸው ሰብስክራይብ ታደርጉልን ደስ ይለናል። በሌሎች ወቅታዊ ጉዳዮች እስክንገናኝ በደህና